የሶስት ዛፎች ታሪክ ሕይወቴን በዚህ ደረጃ ይለውጣል ብዬ አንድም ቀን አስቤ አላቅም እናንተም ይህንን ቪዲዮ እስከ መጨረሻው ካያችሁ ከ10 ደቂቃ በኋላ አሁን ካላችሁበት አስተሳሰብ መቶ በመቶ ትቀየራላችሁ። ታሪኩ እንደዚህ ነው። ከ2000 ዓመታት በፊት ሶስት ዛፎች በአንድ አካባቢ አብረው ይኖሩ ነበረ። እነዚህ ሶስቱ ዛፎች ለየግላቸው ወደፊት መሆን የሚፈልጉት ነገር አለ። አንደኛው ዛፍ እኔ አድጌ አልጋ ሆኜ የአንዲት ሀገር ንጉሥ እንዲተኛብኝ እፈልጋለሁ ትላለች። ሁለተኛው ዛፍ ደግሞ እኔ አድጌ ትልቅ መርከብ ሆኜ የአንዲት ሀገር ንጉሥ ከአንድ ቦታ ወደ ሌላ ቦታ፣ ከአንድ አገር ወደ ሌላ ሀገር እንዲዘዋወርብኝ እፈልጋለሁ ይላል። ሶስተኛው ዛፍ ደግሞ እኔ አድጌ በቅጠሎቼ መድኃኒት ተሰርቶ በርካታ ሰዎች እንዲድኑብኝ እፈልጋለሁ ይላል። እነዚህ ሶስቱ ዛፎች ይህንን ህልማቸውን ከተነጋገሩ ከዓመታት በኋላ የሆነ ሰው ይመጣና አንደኛውን ዛፍ ቆርጦ ይወስደዋል። በቆረጠው ዛፍም በረት ይሰራበታል። አድጎ አልጋ ተሰርቶበት የአንዲት አገር ንጉሥ እንዲተኛበት ነበር የፈለገው። ነገር ግን መጨረሻው የከብቶች በረት ሆነ። ከጥቂት ዓመታት በኋላም የሆነ ሰው ይመጣና ሁለተኛውን ዛፍ ቆርጦ ጀልባ ይሰራበታል። ትልቅዬ መርከብ ሆኖ የአንዲት ሀገር ንጉሥ እንዲዘዋወርበት ይፈልግ ነበረ። መጨረሻው ግን አሳ አዝጋሪዎች የሚጠቀሙበት ትንሽዬ ጀልባ ሆነ። ከብዙ ዓመታት በኋላም ሦስተኛው ዛፍ ማለትም መድኃኒት ተሰርቶበት ብዙ ሰዎች እንዲድኑበት የሚፈልገው ዛፍ አድጎ ተመንድጎ ብዙ ዓመታትን ከኖረ በኋላ ደርቆ ይቀራል። አስቡት ዛፍ ከደረቀ በኋላ ማገዶ እንጂ መድኃኒት አይሆንም። እነዚህ ሦስቱም ዛፎች አስበውት አቅደውት የነበረው ሕልማቸው ሁሉ እንደፈለጉት አልተሳካላቸውም ነበረ። ከጊዜያት በኋላ ግን አንድ ታምር ይፈጠራል። ቤተልሔም በሚባል አካባቢ አንድ ሕፃን የከብቶች በረት ውስጥ ይወለዳል። ያ ሕፃንም 30 ዓመት ሲሞላው በአንዲት ትንሽዬ ጀልባ እየተዘዋወረ ብዙ ሕዝቦችን ያስተምር ነበረ። 33 ዓመት ካለፈው በኋላ ደግሞ በደረቅ እንጨት ላይ ተሰቀለ። ይህ ሕፃን የተወለደበት በረት ያ የመጀመሪያው ዛፍ እኔ አድጌ አልጋ ተሰርቶብኝ የአንዲት አገር ንጉሥ እንዲተኛብኝ ይፈልጋለሁ ያለው፣ አሁን ግን ነገር ተገልብጦ የዓለም ንጉሥ የሆነው በዛ ዛፍ ላይ ተወለደበት፣ ተኛበት፣ አደረበት። ከ30 ዓመት በኋላም በበረት የተወለደው ሕፃን አሳ አስጋሪዎች በሚጠቀሙበት ጀልባ ላይ ከአንድ ቦታ ወደ ሌላ ቦታ እየተዘዋወረ ብዙ ህዝቦችን ያስተምር ነበረ። ያ እኔ አድጌ ትልቅዬ መርከብ ሆኜ የአንዲት ሀገር ንጉሥ እንዲዘዋወርብኝ ይፈልጋለሁ ያለው ነገር ተገልብጦ፣ የዓለም ሁሉ ንጉሥ የሆነው ጌታ በዛ ጀልባ ላይ ተቀምጦ ከአንድ ቦታ ወደ ሌላ ቦታ እየተዘዋወረ ብዙ ህዝቦችን ያስተምርበት ነበረ። ከ33 ዓመት በኋላም አይሁድ በቅናት ተነሳስተው ጌታችን መድኃኒታችን ኢየሱስ ክርስቶስን በደረቅ እንጨት ላይ ይሰቅሉታል። ያ እኔ አድጌ መድኃኒት ተሰርቶብኝ ብዙ ህዝቦች እኔን ተጠቅመው እንዲድኑ እፈልጋለሁ ያለው ዛፍ ታሪክ ተገልብጦ የዓለም ሁሉ ጌታ የሆነው የዓለም ሁሉ ንጉሥ የሆነው በደረቅ እንጨት ላይ ተሰቅሎ ዓለምን ሁሉ አዳነበት። ከዚህ ታሪክ የምንረዳው እኛ የምናስባቸው እኛ የምናቀዳቸው ወደፊት እንደዚህ ይሆናሉ ብለን ተስፋ የምናደርጋቸው ሁሉ እኛ እንዳሰብናቸው ላይሆኑ ይችላሉ። እንደውም በተቃራኒው እኛ ካሰብንበት ሺ እጥፍ ሊበልጡ ይችላሉ። አስቡት፣ አልጋ ሆኖ የአንዲት አገር ንጉሥ እንዲተኛበት የፈለገው ዛፍ በረት ሲሰራበት ህልሜ ገደል ገባ ብሎ ተስፋ ቆርጦ ነበረ ነገር ግን እግዚአብሔር ታሪኩን ቀይሮ እሱ ካሰበው ሺህ እጥፍ በሚሆነው የዓለም ሁሉ ጌታ እንዲወለድበት አደረገ። ያ እኔ ትልቅ መርከብ ሆኜ የአንዲት አገር ንጉሥ እንዲዘዋወርብኝ እፈልጋለሁ ያለው ጀልባ ሲሰራበት ተስፋ ቢቆርጥም እግዚአብሔር ግን የዓለም ሁሉ ጌታ የሆነው ኢየሱስ ክርስቶስ እንዲቀመጥበት እንዲዘዋወርበት አደረገለት። ያ እኔ አድጌ መድኃኒት መሆን እፈልጋለሁ ያለው ደርቆ ተስፋ ቢቆርጥም፣ እግዚአብሔር ግን ደረቁንም እርጥብ የተበላሸውንም መድኃኒት ማድረግ ይችልበታልና ያንን ደረቅ እንጨት ተጠቅሞ ዓለም ሁሉ የዳነበትን ምስጢር ፈጸመበት። ስለዚህ ሁላችንም ምንም ያክል እንኳን ተስፋ የሚያስቆርጥ ነገር ውስጥ ብንገባ፣ እቅዳችን የተበላሸ ቢመስለን መቼም በእግዚአብሔር ላይ ያለንን ተስፋ በእግዚአብሔር ላይ ያለንን እምነት መጣል መስበር እና መተው እንደሌለብን መረዳት አለብን። እኛ ከምናስበው ይልቅ እግዚአብሔር የሚያስብልን በሺህ ይጥፍ ይበልጣልና፣ መቼም ቢሆን ተስፋ እንዳቆርጡ ያውም በእግዚአብሔር ላይ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።